አደረሳችሁ እንኳን ነኛም ነፋሲ ጋር ጾም አደረሳችሁ አደረሰን ሩታዬ አዲሱ ታካሚሽ በጣም ደስ ብሎኛል በጣም ወድጅዋን ነው ስለ እውነት ወንዳወንድ ነገር ነው አንቺ ጋ የሚጠጉ ወንዶች መጨረሻቸው ሽንጥልጦች ናቸው ሽንጥልጥ እንዳይሆንብሽ እንጂ ጀንተን ያነ ወንድ ነው ሳዩ ተመችቶኛል ምርጫዬ ነው ደስ ብሎኛል አነጋገሩ ምኑም ስርዓት ያለው ነው ይመችሽ ሩታዬ የት ነበር እስከዛሬ ቤት ግቢ ቤት ግቢ የሚልሽ የት ነበር እስከዛሬ ከእናትሽ ጋር እኮ እናስታርቅሽ መቻነሽ፣ ከአባትሽ ጋር እናስታርቅሽ መቻነሽ። እቤት ግቢ እቤት ግቢ ይሄ አስመሳይ እንኳን ሳበጋዘን የተውሹም ደስ ብሎኛል። አበጋዝ እንኳን የተወች እንኳን አብረሽን የተውሹ። መቼስ እኔ ሲያሽቀብጡ ማሽቃበጥ ነው፣ ሳሽቃብጧ ለማሽቃበጥ ነው። ለማንኛውም ሩታዬ ይመችሽ፣ አንቺንም ይመችሽ። ጠፍተሽ ጠፍተሽ እንደዚህ እየመጣሽ አንዳንዴ ጣል ልታረግ ያለሽ አይደለ? በጣም ነው ውድ ተመልካቾች ያሳቀችኝ ማለት ነው። ታካሚሽን በጣም አሪፍ ነው። መጨረሻ ላይ ደግሞ ውጤቱ በላብራቶሪ አሳውቂን ምንሽ እንደሆነ አላለች። ምን እንደሆነማ በቅርቡ ታሳውቀናለች ብዬ አስባለሁ። ውድ ተመልካቾች አሰላሙ አሊኩም ወራመቱን ላይ ወበረካቱ ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላፍ ዘሌ ላላፍ እየወዳችኋለሁ። ለቤቴ ቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልባ መሰግናለሁ። አላህ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱው። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የእሙ ቪዲዮ ነው። እሙዬም ብዙዎቻችሁ ታቋታላችሁ። እሙዬ የሩታ እናት ብላ ቲክቶክ ላይ እራሷን የሰየመች ለሩታ በጣም የምትወድ አብሪሽም፣ ልክ እንደዛ ማለት ነው በጣም የምታደንቃቸው የምትወዳቸው ልጅ ናት ማለት ነው። አሁን ላይ ግን ጠፍታለች ማለት ነው። ጠፍታለች ብዙዎቻችን የምታጥረገርገን ጀግና እህታችን ነበር። ግን በአሁኑ ሰዓት ላይ ግን ጠፈት ፍት እያለች ነው። ነገር ግን እንደዚህ አይነት ነገሮች ደግሞ ስታገኝ እየመጣች አንዳንድ ቃላቶች ጣል ልታረግብናለች ማለት ነው። የዛሬ ንግግሯ በጣም ነው ያዝናናኝ ማለት ነው። እነ ለመናገር እኔ እቺ ልጅ ዩትዩብ በከፈተች ብዬ እመኛለሁ። በጣም የምትናገራቸው ነገሮች ደስ ይላሉ ማለት ነው። አንዳንዴም ዘና ፈታ ያደርጋሉ። አንዳንዴ ስትሰድባችሁ አቤት አቤት አቤት አቤት ጥርግርግ ነው እኮ የምታደርጋችሁ። ጥርግርግ ማለት ነው እኔማ ምንም አልቀራት፣ አጥረግርጋኛለች በደንብ ባርጋ ማለት ነው። ግን ወዳታለሁ የእውነት በጣም ነው መወዳት ማለት ነው። የሆነ ግልጽነቷ በጣም ደስ ይለኛል። በቃ ግልጽ ነው የምትናገራችሁ እና በዛ ወድላታለሁ ማለት ነው። ሙዬ ባለሽበት አላህ ይጠብቅሽ፣ ወድሻለሁ ድዋህቴ። እንደዚህ አትጥፊ በቃ፣ እስኪ ራስሽ የኢትዮጵያን አልከፍትሽ። እኔ እውነቴን ነው የምልሽ፣ አንቺ በቃ ትፈምሻለሽ በትንሽ ጊዜ ነው የምትፈምሽው ማለት ነው። ለማንኛውም ዛሬ ወደ መጣሁበት ወደ እሷ ሀሳብ ስገባ ማለት ነው እንግዲህ አበጋዝ ብለዋለች ማለት ነው። ብዙዎቻቸው አብሪሽን አበጋዝ እያላችሁት ነው። እኔ እንኳ አሸብር አውጥቼለታለሁ። አሸብር በኔው ነው የምጠራው ማለት ነው። እውነት ለመናገር አበጋዝ ማለት እናንተ እንደቀላል ቀላል ነገር አይታችሁታል። አበጋዝ ማለት በጣም የተከበረ አገር ያከበረው ሰው ማለት ነው። አበጋዝ ማለት ማለት ነው። በሀገራችን የሆነ ብቻ ትርጉም አለው። ገባችሁ አደለም? አበጋዝነት ስም የሚሰጠው የሆነ የሆነ ታሪክ ብቻ ሲሰራ ነው ማለት ነው። ዝም ብሎ አበጋዝ አይባልም። አበጋዝ፣ ይሄ አዝማች፣ ይቴ ምናምን የሚባሉት ነገሮች የራሱ የሆነ የክብር ስም ነው ማለት ነው እና አብርሽ አበጋዝ ብለዋለች። ያው ብዙዎቹም እንደዛ እየጠሩት ነው ማለት ነው። እኔ እንኳ በአሸብር ነው የምጠራው፣ አሸብር ማለት ነው። እንግዲህ ትላንትና ልኩልኩን ልኩን ነግረዋለች ማለት ነው። እስከዛሬ ድረስ የተሄዶ ነበረ። አሁን ላይ ጊቢ ጊቢ የሚላት ሩታን ማለት ነው። ያው ከይሳቅ ስለመጣች ስለቀና ነው። እሙዬ፣ እኔ ልንገርሽ፣ ጊቢ ጊቢ ያላት ማለት ነው። ሌላው ደግሞ ከእናቷ ከአባቷ አላስታረቃትም እስከዛሬ ድረስ የትሄዱ። አሁን ገና ጊቢ ጊቢ የሚላት አሁን ላይ ግን ጣሹ ታካሚሽን በጣም ጥሩ ነው ብላ አድንቃዋለች ማለት ነው። እንደ አብርሃም ምን ይሻልሃል? አዎ አሸብርዬ ምን ይሻልሃል? ሁሉም ሰው ይሳቅ እየወደደ ነው። ምንም ማድረግ አይቻልም። በቃ ውዴታ እያተረፈ ነው ይሄ ልጅ ማለት ነው። ይመችህ ይሳቅ ሂድበት ጎበዝነ። የእውነት እኔ ትናንትና ቲክቶኩ በደንብ አድርጌ አይቼዋለሁ። የእሱ ቲክቶክ ማለት ነው። ጥሩ ጥሩ ነገሮች አሉበት፣ አዝናኝ ነገሮች አሉበት። እንዲሁም ደግሞ ስለ እርዳታ ብዙም ስለ እርዳታ ነገሮች ይሰራል ማለት ነው እና አድንቅ ያለው ወንድማችን ይሳቅ ማለት ነው። አላህ ይጠብቅ እና ታካሚሽ በጣም አሪፍ ነው። ይመችሽ ሩታዬ እያለቻት ነው። ለሩታ ሂጂበት እያለቻት ነው። ነገር ግን መጨረሻው ላይ ግን ይሳቅ ምንሽ እንደሆነ በላብራቱ ሪ መርምረሽ ጨርሰሽ አሳውቂን እያለች ነው እሙዬ ማለት ነው። እኛም እየጠበቅናት ነው አሁ በጉጉት ማለት ነው። በጉጉት ሩታዬን እየጠበቅናት ነው። ነገር ግን እኮ ሙዬ እስካሁን ድረስ ያለችው ያው በከፋኝ ሰዓት ያገኘሁት ነው ብላለች ሩታ ደግማ ደጋግማ። ነገር ግን እንዳለችው ምን ነው ልጆቹ እያየኋቸው ጨለሉ እንዴ እያለች ነበር ሩታ። ያው የቅናት ጥግ ስላለባቸው የቅናት መንፈስ ስላለባቸው ዳኒና አብርሃም እንዲሁን ጽጌ ተቃጥለው ተናደው እንግዲህ እንደዚህ ተያይዘዋታል ማለት ነው። አዎ ተያይዘውታል። የትላንትናውስ የጽጌና የአብርሃም ቪዲዮ እንዴት አየሽው ሙዬ ማለት ነው በሱ ምንም ሀሳብ ብትሰጪበት እና በደንብ አርገሽ አጥበሽ አጣጥበሽ እንደ ብሸኝልን በጣም ደስ ይለኛል። እዚህ በነካችሽ ማለት ነው፣ በነካችሽ በቃ ተመርማሪ ነው ምንድን ነው ታካሚሽን ላልሻትን ለሩታ ማለት ነው፣ እንዲሁም ደግሞ ለጽጌና ለአብርሃም ለተልከሰከሱት ለእነሱንም ጥሩ የሆነ ሀሳብ፣ የምን ጥሩ ሀሳብ ነው፣ በደንብ አርገሽ አጥበሽ ጨምቀሽ እውነት የለውምልሽ በክሎሬክስ በፍላሽ አርገሽ ጨምቀሽ አስጭልን። አዎ ጨምቀሽ አስጭልን። እኛ እኮ ከሜሪ በታች እኮ አንቺ ነሽ ሁነት የኖርሽ። አንቺ በደንብ አድርገሽ በስድብ አጥበሽ ታስጭልናለሽ። ሜሪ ደግሞ በጥፊና በካልቾ እያጠነጋገረች ፈሳቸው ታደምጥልናለች። ምንም ማድረግ አይቻልም። እና ይመቸሸሙዬ አትጥፊ። ቶሎ ቶሎ ነይ፣ እንደ ድሮ እየመጣሽ አጥረግርጊልን። እውነቴን ነው። ተወሳለቱ። አንቺ ስትጠፊ እኮ እነዚህ ተወሳለቱ በቃ ውስጥ ልት ብለው ተበላሹ እኮ ነው ተበላሹ። ትላንትናውማ አያምጣው እውነት በሱማ ሀሳብ ካልሰጠሽበት እሙዬ፣ ይኸው ውርድ ከራሴ እውነት ነው ምልሽቀ የምሻለሁ። ትላንትና እኮ ይሳቅ አልጋ ላይ ያዘችው እኮ ያዘችው ማለት ነው ክፍል ድረስ ቀጥረው ሩም ድረስ ማለት ነው የሆቴል ክፍል ድረስ ቀጥረው ይሳቅ በአደባባይ በጠራራ ፀሐይ እንደምን እነግርሻለሁ። እንዳው ደከመኝ እኮ እናት አለሜ እና ገብተሽ ጽጌ ቤት ቪዲዮ ነው ይሁና ሀሳብ አስተያየት ስጪ፣ የኛም ራሱ እንከልሰዋለን ካንቺው አምጥተን ማለት ነው። ለማንኛውም ወዳችኋለሁ ውድ ተመልካቾች ላይክ አድርጉ፣ የእውነት ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወይኔ ይኔ እናንተ ስስታሞች ናችሁ እውነት ስስታሞች ናችሁ። እንዶ ምን አለበት? እንዶ ስወዳችሁ ላይክ ብታረጉ፣ እንዲሁም ደግሞ ሰብስክራይብ ብታረጉ ማለት ነው። እናንተ ተው፣ እኛንም አበረታተውን ተው። ግን ተው፣ እኛ የማዳን ቅመሞች። እውነት ነው የምላችሁ የማዳን ቅመሞች፣ አበረታቱን ተው። ረ ግፍ አይደለም፣ ግፍ አይደለም። እኛ ከቦታችን እኮ እየተንቀሳቀስን አይደለም? ወይስ እንዴት ነው? የራሳችን እንደዚህ ሁለቱን እያለን እንምጣ ተው እንጂ። ይ እኛ እኮ የማዳን ሸቃሎች ነን። ለእንደዚ አይነት ነገር እኮ አይመቸንም። እንዲ ስራ እየሰራን ነው፣ ክለሳ እየከለስ ነው ያለ ነው ማለት ነው። በምንከልሰው እኛ ሩታ ቤት አይተነው የለ? እኛ ብሬሽ ቤት አይደለም አይተነው የለም? ለምንድን ነው መልሰው ስለሱ የሚሰሩት እንዳትሉን። እናተለምን አባታችን እንሆን በማዳን ኩሽና ላይ ሆነን ምን እንስራ? እንዴ፣ ምን እንስራ? ታፍነን እኮ ነው ያለነው ማለት ነው፣ ካልከለስን፣ ካልፈተፈትን ማለት ነው። እና ሙድ ተመልካቾቼ ላይክ አድርጉ፣ ሰብስክራይብ ላደረጋችሁ እውነት ነው። ሙላችሁ ሰብስክራይብ አድርጉ። ሰላማችሁ አለ አብዛልኝ። ወደዳችኋለሁ፣ እውነት ወደዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ ባይ